ሰላም በያላችሁበት የተወደዳችሁ ተመልካቾቻችን፣ የሰዓቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና፤ የተለያዩ የውሃ አማራጮችን በመጠቀም የበጋ መስኖ ልማት በትኩረት ሊሰራ እንደሚገባ የምዕራብ ሶሮ ወረዳ አርሶ አደሮች አሳሰቡ። የክልሉን ሰላምና ጸጥታ በአስተማማኝ ደረጃ ለማረጋገጥ ከኅብረተሰቡ ጋር በቅንጅት እየተሰራ መሆኑ ተመላከተ። የጤና ሁኔታን በየወቅቱ በመከታተል ለኩላሊት በሽታ የሚያጋልጡ መንስኤዎችን አስቀድሞ መከላከል እንደሚቻል የጤና ሚኒስቴር ገለጸ። ከውጭ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በርካታ የአለም ሀገራት ላይ ተጨማሪ ታሪፍ እንደሚጥሉ ገለጹ። ወደ ዝርዝር ዜና አልፈናል። ከዜናዎቹ ጋር ምንትዋብ ኢያሱ ነኝ፣ አብራችሁን ቆዩ። የተለያዩ የውሃ አማራጮችን በመጠቀም የበጋ መስኖ ልማት በትኩረት ሊሰራ እንደሚገባ የምዕራብ ሶሮ ወረዳ አርሶ አደሮች አሳሰቡ። ቤተልሔም ደመቀ ዝርዝሩን ታቀርበዋለች። የዘንድሮ የበጋ መስኖ 2010 ሄክታር መሬት ላይ ለመዝራት ታቅዶ እየሰራ እንደሆነ የወረዳው ግብርና ጽሕፈት ቤት አስታውቋል። መንግስት የሌማት ትሩፋትን ለማረጋገጥ በግብርና ዘርፉ ከተጀመሩ ስራዎች መካከል አንዱ የበጋ መስኖ ነው። በዚህም በግብርና በአመት ከሁለት ጊዜ በላይ እያመረተ ይገኛል። ምዕራብ ሶሮ ወረዳ ኦዴቾና ቀበርቡያ ቀበል የሚገኙ አርሶ አደሮች በሰጡት ማብራሪያ በበጋ መስኖ ስራ ለውጥ እንዳሳዩ ተናግረዋል። አቶ ደለለኝ አሾሬና አቶ ብርሃኑ ጃቦሬ ምዕራብ ሶሮ ወረዳ አርሶ አደሮች ሲሆኑ የበጋ መስኖ የተለያዩ የውሃ አማራጮችን በመጠቀም የተለያዩ አትክልቶች እያለሙ እንደሆነም ተናግረዋል። በክረምት የግብርና ስራ ከሚገኘው ምርት የበጋ መስኖ የተሻለ ምርት እንዳለውም ገልጸዋል። እንደ አርሶ አደሮቹ አስተያየት ካለሙት የበጋ መስኖ ውጭ ሲገመት በሺዎች እንደሚቆጠርም ጠቅሰዋል። ውሃን አማራጭ በማድረግ የግብርናን ስራ በቁርጠኝነት ቢሰራ የሚልም የግል አስተያየታቸውን ተናግረዋል። በወረዳውም በኦዴቾና ቀበርቡያ ቀበሌዎች የግብርና ባለሙያዎች በሰጡት አስተያየት የበጋ መስኖ በወጣው እቅድ መሰረት አርሶ አደሮች ውጤት ማስመዝገብ እንዲችሉ የበኩላቸውን ድጋፍ እያደረጉ እንደሆነም አስታውቀዋል። ባለሙያዎቹ ጨምረውም አርሶ አደሮች የትኛውንም የውሃ አማራጭ በመጠቀም አርሶ አደሮች ማንኛውንም የውሃ አማራጭ በመጠቀም የበጋ መስኖ ላይ ከምንም ጊዜ በላይ በመጠንከር መስራት ይጠበቅባቸዋልን በማለት ባለሙያዎቹ አሳስበዋል። አቶ ታሪኩ ታምሬ የወረዳው ግብርና ጽሕፈት ቤት ኃላፊ ሲሆኑ በወረዳው የበጋ መስኖ ስራ በተያዘው እቅድ ከግብ ለማድረስ በሁሉም ቀበሌያት አበረታች እንቅስቃሴ እየተደረገ ነው ብለዋል። እንደ ኃላፊው ገለጻ አርሶ አደሩ በበጋ መስኖ ስራ ያለውን ጥቅም በመረዳት ጠንክሮ እንዲሰራ እንደ ጽሕፈት ቤት በርካታ ድጋፍ ድጋፍ እየተደረገ ነው ብለዋል። በመጨረሻም አርሶ አደሩ የትኛውንም የውሃ አማራጭ በአግባቡ በመጠቀም ለዘርፉ ጊዜ ሰጥቶ በመስራት ምርትና ምርታማነትን እንዲያረጋግጥ ሲሉም አቶ ታሪኩ አሳስበዋል ሲል ባልደረባችን ደግነት ላምቦሮ ዘግቧል። ጾታና እድሜን መሰረት ተደርጎ የሚፈጸሙ ወንጀሎችን ለመከላከል ጠንካራ የህግ ተጠያቂነት ሊኖር እንደሚገባ ተጠቆመ። ፋሲል ወንድሙ ተጨማሪ አለው። በፓናል መድረኩ ላይ በሴቶችና ህጻናት እንዲሁም መደበኛ ባልሆኑ የሰዎች ፍልሰት ላይ ሰነድ ቀርቦ ውይይት ተደርጓል። በዋቸሞ ዩኒቨርሲቲ የሰዎች ፍልሰትና ተያያዥ ጉዳዮች ተመራማሪ ዶክተር ጸደቀ ላምቦሪ እንደገለጹት ሴቶችና ህጻናት በሕገወጥ መንገድ በሚፈልሱበት ወቅት ለጉልበት ብዝበዛና ለጾታዊ ጥቃት እንደሚዳረጉም ተናግረዋል። ለወጣቶች የስራ እድል አለመመቻቸት፣ ስደትን እንደ ባህል አድርጎ መመልከት፣ ህገወጥ የሰዎች ፍልሰት እንዲስፋፋ ገፊ ምክንያቶች መሆናቸውንም ዶክተር ጸደቀ ገልጸዋል። ወጣቶችም ሲጠየቁ የመጀመሪያ የሚያነሱት የሚሰራው ስራ የለኝም፣ የስራ ጥነት አለ የምል ነው። ኢንዱስትሪ ፋብሪካ፣ እንደዚህ ጉዳዮች አለመኖሩን ወጣቶቹ ያነሳሉ። ሁለተኛው የሚነሳው የግንዛቤ ጥረት ነው ተብሎ ነው የሚታሰበው። ከቤቱ ሰው ስለሄደ እናውቃለን የምል ስለሆነ ስለ ጉዳዩ ውስብስብነት አያውቁበትም። በአገር ውስጥ ከአንድ አካባቢ ወደ ሌላ ከተማ እንደ እንደማይሄድ ተደርጎ ነው የሚታሰበው። ፊ ምክንያት ነው ተብለው የሚታሰበው የማህበረሰቡ የስደትን እንደ ባይል መውሰድ ነው። ይህ በጣም በጣም ትልቅ ችግር ነው። በቃ ሰው ካልተሰደደ ማለወጥ አይችልም የሚል ድምዳቤ ላይ ኦልሞስት ደርሷል ማለት ነው። ሀዲያ ዞን ፍትህ መምሪያ የሴቶችና ህጻናት አቃቢ ህግ ወይዘሮ ትሑት ኪዳኔ በሴቶችና ህጻናት ላይ የሚደርሱ ጥቃቶችን ለመከላከል ጥቃት ፈጻሚ አካል በህግ አግባብ ተጠያቂ የማድረግ ስራ እየተሰራ መሆኑንም አንስተዋል። በዞኑ ጾታና እድሜን መሰረት አድርጎ የሚፈጸሙ ወንጀሎችን በህግ አግባብ ውሳኔ እንደሚሰጥ አንስተው የሀገር ሽማግሌዎች ጣልቀ ገብተው አስተማሪ ውሳኔ እንዳይሰጥ አድርገዋልን ብለዋል። በህግ የተለዩ ወንጀሎች አሉ እነሱም ወንጀሎች ላይ ህጉ አይፈቅድም፣ ለሽምግልና። ግን ደግሞ ማህበረሰቡ እንደ ልምድ አድርገው ሁሉም ወንጀሎች ላይ ጣልቃ ገብቶ እናስታርቃለን፣ ይህንን ጉዳይ እናያለን በማለት እንትን የሚሉ ጉዳዮች አሉና፣ ይሄ ደግሞ ቶታሊ በህጉ ያልተፈቀደ ጉዳይ ነው። ሴቶች ላይና ህጻናት ላይ ጾታንና እድሜን መስረት አድርጎ በሚፈጸሙ ወንጀሎች ላይ ህጉ አይፈቅድም። በተጨማሪ ደግሞ ህገወጥ ሰዎች ዝውውርም ማለት ነው። የህጻናት ጉልበት ብዝበዛ ሊሆን ይችላል፣ ህገወጥ ሰዎች ዝውውር ሊሆን ይችላል። እነዚህ ጉድ ወንጀሎች ላይ ህጉ ራሱ አይፈቅድም፣ ግን ደግሞ እንደ ልምድ ሽምግልና የሚያልቅበት አግባብ አለና በዛ ጊዜ ለምስክርነት አይመጡም። ክስ ያቀርባሉ፣ እዛ ይደራደራሉ፣ ይጨርሳሉ። ለዛ ለምስክርነት አይመጡምና ና ያው ምስክር ከሌለ እኛ ደግሞ ምንም ማድረግ ስለማንችል ይቋረጣሉ ማለት ነው። ያጠፋው ሰው ጥፋተኛ ሆኖ ሳይገኝም መንገድ ላይ ይቀራል። ያ ደግሞ ወደፊት ወንጀል እንዳይፈጸም ሰዎች እንዳይማሩ የሚያደርግ ነገር ነው ማለት ነው። የሀዲያ ዞን ሴቶችና ሕጻናት መምሪያ ኃላፊ ወይዘሮ ትሬዛ ለሞ ሴቶችና ሕጻናት በቅርብ የኔ በሚሏቸው ሰዎች ጥቃት እንደሚደርስባቸው አንስተው ወንጀለኞችን በእግጥ ጥያቄ የማድረግ ስራ መጠናከር እንዳለበትም ተናግረዋል። ጥቃት ከሴቶችን ቢልቅ ህጻናት ላይ ሰፊ ጥቃቶች እየደረሱ ያሉበት ሂደት አለ። በቅርብ ቤተሰብ እየደረሰ ያለ ጥቃቶች አሉ። በተለይ ህጻናት ላይ ይሄ ጥቃቶች የደረሰበት ህጻናት ደግሞ የህግ ድጋፍና የምክር አገልግሎት እንዲያገኙ እየተደረገ ያለበት ስራዎች አሉ። ሽማግሌ መግባት በሌለበት ነገሮች ላይ እየገቡ ጥቃት የደረሰባቸው ሴቶችም ህጻናትም ፍትህ እንዳያገኙ የሚያደርጉበት ሂደቶች አሉ። እሱ ላይ ስራ እየሰራ ነው ያለንበት ሂደት አለ። ስራ እየሰራ ነው ብንኖርም ግን ሰፊ ችግሮች አሉ። ይሄንን ሁላችንም ህብረተሰቡ ግንዛቤ ኖሯቸው ጥቃት የደረሰበት ህጻንም ሴትም ፍት እንድታገኝ የምናደርግበት ሂደት መኖር አለበት። በውይይቱም ህገ ወጥ የሰዎች ዝውውርና በሴቶችና ህጻናት ላይ የሚደርሱ ጥቃቶችን ለመቀነስ ግንዛቤ በመፍጠርና ጠንካራ የህግ ማዕቀፍ በመዘርጋት በትኩረት ሊሰራ እንደሚገባም ተነስቷል። ቀሪው ትውልድ ትምህርት እንዳይማር ተደርጓል። ተሰርቶበታል። ነገ የሚተካን ሰው የለም። መሄድ ያልቻለው ፊደል የማይጽፍ ነው። ስድስተኛ ክፍል ማለፍ ያልቻለም ስምንተኛ ማለፍ ያልቻለም አስራ ሁለተኛ ክፍል ማለፍ ያልቻለም። ስለዚህ የእኛ ዩኒቨርሲቲ ሊገባ የሚችል ተማሪ የለም የተባለውን ነገር ተቀብለን የድርሻችንን መወጣት ያስፈልጋል የሚል ነገር ለማንሳት ነው። ማዕቅር ላይ የሚጣል አይደለም። ይህን ነገር ለመቀነስ ማለት ነው። ለመቀነስ ወይም ለማቆ ዋጋ ያስከፍላል። ዋጋ ላይ ሁሉም ማቅሮች፣ ምሁራኖች የሚያወጡትን ጥናታዊ ሰነዶችን ግንዛቤ ተሳቶ እነዚህ ጥናታዊ ሰነዶችን ተጠቅሞ በመንግስት ደረጃ በአመራር ደረጃ ትክክለኛ ጥናታዊ ሰነዶች ቀርቦ ወደታች ቢሰራ ፍልሰት ይቆማል። ጽዳትን የማህበረሰብ ባህል፣ ቆሻሻን ደግሞ ሀብት የማድረግ ኃላፊነት የሁሉም ዜጎች ሊሆን እንደሚገባ የክልሉ ደንና አካባቢ ጥበቃ ልማት ቢሮ አስታወቀ። ቢሮ በሰባቱም የክልል ማዕከል ከተሞች የሚያካሂደውን የከተሞች ጽዳት ንቅናቄ በዱራሜ ከተማ አስጀምሯል። ለምለም ዮኤል ዝርዝሩን ታቀርበዋለች። ጽዳት የዕለት ተዕለት የማህበረሰብ ባህልና የዘውትር ተግባር ቆሻሻን ሀብት፣ የስራ ዕድል ምንጭና የኢኮኖሚ አማራጭ የማድረጉ ኃላፊነት የሁሉም ዜጎች ሊሆን ይገባል ሲሉ የማዕከላዊ ኢትዮጵያ ክልል ደንና አካባቢ ጥበቃና ልማት ቢሮ አስታውቋል። ቢሮ በዚህ ዓመት በዋናነት በሰባቱ የክልል ማዕከል መቀመጫ ከተሞች የሚያካሄደውን ህዝብ አቀፍ የከተሞች ጽዳት ንቅናቄ በዛሬው ዕለት በዱራሜ ያስጀመረ ሲሆን ጽዳትን የህዝብ ቋሚ ባህል በማድረግ ብቻ ሳይሆን በየዕለቱ የሚመረት ቆሻሻን በአግባቡ በማስተዳደር ወደ ኛ ሀብትነት መቀየር ላይ ትኩረት ማድረግ ይገባል ብለዋል። የቢሮ ኃላፊ አቶ አብርሃም መጫ የጽዳት ዘመቻ ማስጀመሪያ ዝግጅቱ ላይ ተግባሩ የዘውትር ባህል ዘላቂና ተቋማዊ ሆኖ እንዲቀጥል ማድረግ ይገባል ብለዋል። ሴክተሩ የአካባቢ ብክለትንና ብልሽትን ለመቆጣጠር የተቋቋመ ቢሆንም ከህጋዊ ቁጥጥር በፊት የማህበረሰቡን ግንዛቤ በማስፋት ንቅናቄ እንዲፈጠር ማድረጉ መቅደም እንዳለበት ተናግረዋል። ዜጎች በንጹህ አካባቢ የመኖር ህገ መንግስታዊ መብት እንዳላቸው ያነሱት የቢሮ ኃላፊ ይህ መብት በአግባቡ ይተገበር ዘንድ የሁሉም ዜጎች ህዝቦች ኃላፊነት ሊሆን እንደሚገባም ጠቁመዋል። ቆሻሻን መሰብሰብ ብቻ ሳይሆን ወደ ሀብትነት መቀየር የስራ ዕድል እንዲፈጠር ማስቻልና ኢኮኖሚ ማመንጨት እንዲችል በማድረግ የህዝብን ተጠቃሚነት ማጎልበት እንደሚያስፈልግም አቶ አብርሃም ገልጸዋል። ጽዳትን ባህል በማድረግ የአካባቢን ብሎም የማህበረሰብን ጤናን ልናጎለብት ይገባል ሲሉም አክለዋል። ቢሮ ማህበረሰቡን በንቃት ባሳተፈ መልኩ በሰባቱ የክልል ማዕከል ከተሞች የከተሞች ጽዳት ንቅናቄ እንደሚያደርግም አስታውቀዋል። የከንባታ ዞን ዋና አስተዳዳሪ አቶ አረጋሸቱ በበኩላቸው በኩላቸው ከተሞች የነዋሪዎች በመሆናቸው ጽዳታቸውን የመጠበቅ ለኑሮ ምቹ ማድረግ ኃላፊነቱ የነዋሪው መሆን አለበት ብለዋል። ቆሻሻም በአግባቡ ከያዝ ነው ትልቅ ካልያዝ ነው ደግሞ መርዝ በመሆኑ በአግባቡ በመያዝ ሀብትም እንፍጠር፣ ጤናችንን እንጠብቅ ሲሉ መልእክት አስተላልፈዋል። የከተሞችን ጽዳት መጠበቅ ለኑሮ ለኢንቨስትመንት፣ ለለውጥና፣ ለሁለንተናዊ እድገት ተመራጭ እንደሚያደርጋቸው ዋና አስተዳዳሪው ተናግረዋል። ህዝቡ የአካባቢውን ጽዳት ጥበቃን የዕለት ተዕለት ተግባሩ አድርጎ ማስቀጠል እንዳለበትም አቶ አረጋ አሳስበዋል። የዱራሜ ከ ከተማ ከንቲባ አቶ ታረቀኝ ተስፋዬ እንዳሉት ደግሞ የዜጎችን በንጹህ አካባቢ የመኖር መብት የትውልዱ ግዴታ ነው። ከዚህ መነሻ ነዋሪዎች በከተሞች በመኖሪያ አካባቢ እስከ ሀያ ራዴስ በንግድ ቦታ አካባቢ እስከ ሀምሳ ራዴስ ድረስ ያሉ አካባቢዎችን ማጽዳት እንደሚጠበቅባቸውም ከንቲባው ተናግረዋል። እንደ ክልሉ መንግስት ኮሚኒኬሽን ዘገባ በዱራሜ ከተማ ሁለት ማህበራት በጽዳት ስራ ተሰማርተው እየተንቀሳቀሱ መሆኑን አቶ ታረቀኝ ገልጸዋል። በተለይም ወዜ ስማርት የተባለ የጽዳት ማህበር ቆሻሻን ወደ ሀብት በመቀየር ረገድ በጥሩ ሂደት ላይ መሆኑን አ አስታውቀዋል የክልሉን ሰላምና ጸጥታ ለማረጋገጥ ከህብረሰቡ ጋር በቅንጅት እየተሰራ መሆኑን የክልሉ ሰላምና ጸጥታ ቢሮ አስታወቀ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ በምስራቅ ምስቃንና ማረቆ ልዩ ወረዳ አካባቢ ያለውን የጸጥታ ሁኔታ በቡታጅራ ከተማ ገምግሟል ለምለምዮኤል የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ የክልሉን ሰላምና ጸጥታ በአስተማማኝ ደረጃ ለማረጋገጥ ከህብረተሰቡ ጋር በቅንጅት እየተሰራ መሆኑን ተናግረዋል። በመድረኩ እስካሁን የተመዘገቡ ጠንካራና ደካማ ጎን ለይቶ በመገምገም ቀጣይ የሚሰሩ ስራዎች አቅጣጫ በዝርዝር ተቀምጧል ብለዋል። በአካባቢ ተፈጥሮ የነበረውን ግጭት ወደነበረበት ነበረበት ሰላማዊ እንቅስቃሴ ለመመለስ የክልሉ መንግስት በልዩ ትኩረት መስራቱንም ተናግረዋል። የህዝቡን ሰላምና ደህንነት ለማስጠበቅና የልማት ስራዎች እንዳይደናቀፉ ለማድረግ የተደረጉ ጥረቶች ሰራተኞች ውጤታማ እንደነበሩም ተናግረዋል። ተፈናቃዮችን ወደ ቀያቸው የመመለስ ስራ አበረታች መሆኑን የተናገሩት ኃላፊው በቀጣይ ያልተያዙ ተጠርጣሪዎችን ለህግ ማቅረብና ትጥቅ የማስፈታት ስራው ተጠናክሮ ይሰራል ብለዋል። በማህበራዊ ሚዲያ ሀሰተኛ መረጃዎችን በማሰራጨት ግጭት የሚያባብሱ አካላት ላይ የተጀመረው ህጋዊ እርምጃ ተጠናክሮ እንደሚቀጥል ገልጸዋል። የክልሉ መንግስት ለሚነሱ ጥያቄዎች በጥናት ምላሽ ለመስጠትና ዘላቂ ሰላም ለመገንባት የተጀመሩ ጠንካራ ስራ አጠናክሮ ይሰራልን ብለዋል። በአካባቢ የተገኘውን አንጻራዊ ሰላም ማጽናትና ዘላቂ ሰላም ለመገንባት ሁሉም አካላት በቅንጅት ሊሰሩ እንደሚገባ አሳስበዋል። የክልሉ የሰላም ሁኔታ አስተማማኝ ደረጃ በማድረስ ክልሉን የሰላም ተምሳሌትና የልማት ማዕከል ለማድረግ የተጠናከረ ቅንጅታዊ ስራ መስራት እንደሚገባም አቶ ተመስገን ተናግረዋል። በመድረኩም የክልሉ ኮማንድ ፖስት በአዲስ በማደራጀት የማጠናከር ስራ ተሰርቷል። እንደ ክልሉ ኮሚኒኬሽን ዘገባ በግምገማ መድረክ የክልሉ ፍትህ ቢሮ ኃላፊ አቶ አክመል አህመድ ዲን፣ የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ካሳን ጨምሮ የክልሉ የሚሊሻ ሰላምና ጸጥታ ቢሮ ኃላፊዎች፣ የምስራቅ ጉራጌ ዞንና የማረቆ ልዩ ወረዳ አስተዳዳሪዎች፣ የፍትህ የሰላምና ጸጥታ የፖሊስ አመራሮች ተሳትፈዋል። የጤና ሁኔታ በየወቅቱ በመከታተል ለኩላሊት በሽታ የሚያጋልጡ መንስኤዎችን አስቀድሞ መከላከል እንደሚቻል የጤና ሚኒስቴር ገለጸ። ቤተልሔም ደመቀ ዝርዝሩን ታቀርባለች። የዓለም የኩላሊት ጤንነት ቀን ኩላሊቶቹ ጤናማ ናቸው አስቀድመውም በመመርመር የኩላሊቶን ጤና ይጠብቁ በሚል መሪ ሀሳብ በጥቁር አንበሳ ሆስፒታል ተከብሯል። በጤና ሚኒስቴር የበሽታ መከላከልና መቆጣጠር ስራ አፈጻጸም ዶክተር ህይወት ሰለሞን በዚህ ወቅት እንዳሉት ማህበረሰቡ የአመጋገብ ሁኔታዎችን በማስተካከል ከኩላሊት በሽታ ራሱን መከላከል አለበት። የቀኑ መከበር በኩላሊት በሽታ መንስኤና ጥንቃቄዎች ላይ ለህብረተሰቡ ግንዛቤ ለመፍጠር እንደሚያግዝ ም ተናግረዋል። የኩላሊት ህመምን ጨምሮ አብዛኞቹ ተላላፊ ያልሆኑ በሽታዎች አጋላጭ መንስኤዎች ተመሳሳይ በመሆናቸው የጤና ምርመራ ማድረግ እንደሚገባም አሳስበዋል። በዋናነት የስኳር መጠንና የደም ግፊት ሁኔታን በወቅቱ በመፈተሽ ራስን ተላላፊ ካልሆኑ በሽታዎች መታደግ እንደሚገባም ዶክተር ህይወት አስረድተዋል። የማይተላለፉ በሽታዎች ላይ ከፍተኛ ቁርኝት ያለው ከፍተኛ የደም ግፊት ነው። ከፍተኛ የደም ግፊት ለብዙዎቹ የማይተላለፉ በሽታዎች ራሱን የቻለ ጫና የሚፈጥር ወይም ደግሞ የሚያወሳስብ አንዱ መንስኤ ነው እና ይህንን ደግሞ የምንከላከልበት የምንቆጣጠርበትም አግባብ አለ። እንግዲህ ትልቁ ቁልፉ ነገር አንደኛ ራሳችንን ያው በአመጋገብ ጤናማ የሆነ ላይፍ ስታይል የአካል ብቃት እንቅስቃሴ ይሄ አክቲቭ መሆን ዝም ብሎ ሴደንተሪ ተቀምጦ ረጅም ሰዓት ያለ ማሳለፍ የመሳሰሉን ከምናደርገው በተጨማሪ ወደ ጤና ተቋማት ሲያመን ብቻ ሳይሆን በየጊዜው እየሄድን የግፊታችንን መጠን መለካት፣ የስኳራችንን መጠን ማወቅ ችግርም ካለ ደግሞ አስፈላጊውን ያንን ለማስተካከል የሚደረጉ የባለሙያ እገዛን በመውሰድ የምናደርገው ክትትልና ላይፍ ስታይል ላይ ብዙ መስራት ያለብን ነገር አለ። በጥቁር አንበሳ ሆስፒታል የውስጥ ደዌ ስፔሻሊስት ዶክተር ጌታውን ታረቀኝ በበኩላቸው የኩላሊት በሽታ ሳይታወቅ በርካታ ጉዳቶችን የሚያደርስ በመሆኑ ጥንቃቄ ማድረግ ተገቢ ነው ብለዋል። በኩላሊት ህመም የከፋ ጉዳት ከደረሰ በኋላ የሚሰጠው ሕክምና ውድና አድካሚ ከመሆኑን ባለፈ በህይወት ላይ አደጋ የሚያስከትል በመሆኑ አስቀድሞ የጤና ሁኔታን መከታተል ይገባል ብለዋል። የከፋ ጉዳት ከደረሰ በኋላ የሚሰጠው ሕክምና ውድና አድካሚ ከመሆኑ ባለፈ በህይወት ላይ አደጋ የሚያስከትል በመሆኑ አስቀድሞ የጤና ሁኔታን መከታተል ይገባል ብለዋል። ኩላሊት ህመም፣ ሳይለንት ኢፒደሚክ የሚባለው ማለት ነው። ይህም ማለት ምንድን ነው? በጣም ስርነቀል ለውጥ እስከሚያመጣ ድረስ ወይም መጨረሻ ደረጃ እስከሚደርስ ድረስ ምንም ምልክት የሌለው ግን፣ በአግባቡ ከመጀመሪያው ብናውቅ፣ ራሳችንን ብንከታተል እና ለዚህ ህመም የሚያጋልጡ ነገሮችን ለይተን ብንከላከል ሙሉ በሙሉ ልንከላከለው የምንችለው የህመም አይነት ነው ግን አንዴ ብዙዎቻችሁም እንደምታውቁት የመጨረሻ ደረጃ ከደረሰ ያለው የህክምና ዋጋ እንደ ግለሰብም እንደ ሀገርም እንደ ህብረተሰብም በጣም ከባድ ስለሆነ በዚህም ቀን አጽንኦ ሰጠን የህብረተሰቡን ግንዛቤ ለመጨመርና የመከላከያ ዘዴዎችን እንዲያውቅ ለማድረግ እንሰራለን ማለት ነው። በኩላሊት ህመም ለረጅም ዓመት በህክምና ላይ የቆዩት አቶ በኃይሉ ኢረና በበኩላቸው ያለ ሐኪም ትዕዛዝ መድኃኒት አብዝቶ መውሰድና ለሱስ ተጋላጭ መሆናቸው ለበሽታ እንደዳረጋቸው ተናግረዋል። በመሆኑም ህብረተሰብ ከመሰል ድርጊቶች በመቆጠብ የኩላሊቱን ጤንነት መጠበቅ አለበትም ብለዋል። በሽታው ከፍተኛ የህክምና ወጪና የስነ ልቦና ጉዳት የሚያስከትል በመሆኑ አስቀድሞ ጥንቃቄ ማድረግ እንደሚገባም የሚናገሩት ደግሞ ኩላሊት ንቅለ ተከላ ያደረጉት አቶ መስፍን አስረስ ናቸው። ቅባት ያላቸውን ነገሮች መጠጦችንም እኔ በነበርኩበት አካባቢ እንደ ባህል ሆኖ ጫት የሚቀሙበት ቦታ ነበር እና ያንን ነገር በብዛት ጠቀም ነበረ። እሱ እሱም ነው ወደዚህ ነገር የዳረገኝ እና እነኚህ ነገሮች ባይደረጉ ያለ አግባብ ያለ ሀኪም ትዕዛዝ የተለያዩ መድኃኒቶችን መውሰድ እራሱ ለኩላሊት ነው የሚያጋልጣል እና ህብረተሰቡ ይሄን ነው አውቆ እነኝህን ነገሮች በስፋት ባይጠቀማል። ከአርባ ሺህ እስከ ሀምሳ ሺህ ዶላር ይላሉ ውጭ ሀገር። እዚህም ሕክምና ውድ ነው። ገንዘቡ ከየት ይመጣል? እና ሁለት ነገሮች ናቸው። አንደኛው የኩላሊት የማግኘቱ ፍራቻ ነው። ከየት አገኛለሁ የሚቆጣጠር ሱ ነው። ሁለት ደግሞ ፋይናንስ ነው። እነዚህ ሁለት ነገሮች በመሰረታዊነት ነገር ደረጃ አእምሮ የሚይዙና ስጋት የሚፈጥሩ ነገሮች ናቸው እንደ ኢዚያ ዘገባ በዓሉን የጤና ሚኒስቴር ከተስፋ ዲያሌሲስ ህሙማን ማህበርና ከኢትዮጵያ ኪድኒ ኬር ጋር በመተባበር ማዘጋጀት ኢትዮጵያን በአፍሪካ ምቹ የቴክኖሎጂ ስነ ምህዳር ያላት ሀገር ለማድረግ የሚከናወኑ ተግባራት ተጠናክረው እንደሚቀጥሉ የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ። ተጨማሪ አለን። ሶስተኛው ዙር የአፍሪካ ሮቦቲክስ ሻምፒዮንሽፕ 2025 ውድድር በሳይንስ ሙዚየም ተጀምሯል። በውድድሩ ከመጀመሪያ ደረጃ እስከ ዩኒቨርሲቲ ያሉ ተማሪዎች የሚወዳደሩ ሲሆን በኢትዮጵያ ባሉ ዓለም አቀፍ ትምህርት ቤቶች የሚማሩ አፍሪካውያን ተማሪዎችም ተሳትፈውበታል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ ዶክተር ባይሳ በዳዳ በዚሁ ወቅት እንዳሉት ኢትዮጵያ ዘላቂና ቀጣይነት ያለው እድገት ለማስመዝገብ እንዲሁም ዲጂታል ኢኮኖሚን ለመገንባት እየሰራች ነው። የተለያዩ የህግ ማዕቀፎችን በማዘ ለማዘጋጀት በዲጂታል ዘርፍ ምቹ ምህዳር ለመፍጠር መሰራቱን አንስተው ይህም በዘርፉ ያለውን ክህሎትና እውቀት ለማዳበርና የፈጠራ ሀሳብን ለማበረከት ማገዙን ጠቁመዋል። የቴክኖሎጂን ተደራሽነት አካታችነትና ፍትሐዊነት ለማረጋገጥ ቀጣይነት ያለው የዲጂታል ኢኮኖሚን ለመገንባት እየተሰራ ያለው ስራ ተጠናክሮ መቀጠሉንም ተናግረዋል። ኢትዮጵያን በዘርፉ ከምስራቅ አፍሪካ ብሎም ከአፍሪካ ምቹ ስነ ምህዳር ያላት ሀገር ለማድረግ ስራዎች ሲሰሩ ቆይተዋል ብለዋል። ከዓለም አቀፍ መስፈርትና ከሀገራቱ መሪ የልማት እቅድ ጋር የተናበበ ምቹ ስነ ምህዳር ለመፍጠር የሚያስችሉ የሕግ ማዕቀፎች መዘጋጀታቸውንም ተናግረዋል። በዘርፉ ያሉ ተዋናዮችን በማሳደግ ያሉ ሀብትና እውቀትን በማልማት ኢትዮጵያን የሚያስጠሩ ዜጎችን ለማፍራት የሚያስችል ስራ ተሰርቷል ብለዋል። ከአፍሪካ ከአፍሪካ እጅግ በጣም ወሳኝ ስነ ምህዳር ያላት ሀገር እንድትሆን ለዚህ አስፈላጊ የሆኑ ስራዎች ሲሰሩ ቆይቷል። ይህ ብቻ ሳይሆን ለዚህ ሴክተር አስፈላጊ የሆኑ ፖሊሲዎች ስትራቴጂዎች፣ ፕሮግራሞች ከአስር ዓመት የልማት ችግር ጋር የማጣጣም ስራዎች ተሰርተዋል። ባለፈው ጥቂት አመታት ከዛ ባለፈ ከዓለም አቀፉ መስፈርቶች፣ ደረጃዎች ይህንን የማናበብ ተናባቢ የማድረግ ተወዳዳሪ እንድንሆን የሚያደርጉ በጣም መሰረታዊ የሆኑ ስራዎች ሲሰሩ ቆይቷል። ከዚህ ባለፈ የግሉ ዘርፍ የራሱን ሚና መጫወት እንዲችል አስፈላጊ ድጋፎች ሲደረጉ ቆይተዋል። የዛሬን እንደ አብነት ማንሳት ይቻላል። ኢኖቬሽን እና ቴክኖሎጂ ሚኒስቴር በዚህ ዘርፍ ላይ ያሉ የስነ ምዳር ተዋናዮች እንደዚህ ያሉ ፕሮግራሞች እያገዙ እየደገፉ ያለንን ሀብት ያለንን እውቀት ታሌንት እንድናለማ ኢትዮጵያን ማስጠራት የሚችሉ ዜጎች እንዲወጡ የሚያደርግ ስነ ምዳር እየገነባ ነው። የአምስት ሚሊዮን ኢትዮጵያውያን ኮደር ኢኒሽቲቭ ለዲጂታል ክህሎት ልማት አስተዋጽኦ እያደረገ መሆኑን ገልጸዋል። የዲጂታል መሰረተ ልማት ተደራሽነትን ለማረጋገጥና የግሉ ዘርፍ ለዲጂታል ልማት የበኩሉን ሚና እንዲወጣ የሚያስችል ምህዳር መፈጠሩን ተናግረዋል። ለሳይንስ ቴክኖሎጂ፣ ለሂሳብና ምህንድስና ትኩረት በመስጠት ከትምህርት ተቋማት ጋር በቅንጅት እየተሰራ መሆኑን አብራርተዋል። የአፍሪካ ሮቦቲክስ ውድድር ፈጠራን የሚደግፉ ስራዎች የሚታዩበት እንደሆነና ሀሳብን በማልማትና በማሳደግ እንዲ እንዲሁም ወደ ተግባር በመለወጥ ሀብትና የስራ እድል እንደሚፈጠር ጠቁመዋል። የኢትዮ ሮቦቲክስ ማዕከል ስራ አስኪያጅ አቶ ሰናክሬም መኮንን በበኩላቸው ውድድሩ የተማሪዎችን የፕሮግራሚንግ ዲዛይን ምህንድስናና ተዛማጅ ክህሎታቸውን እንዲያሻሽሉ የሚያግዝ ነው ብለዋል። ማዕከሉ በዘርፉ ስራዎችን ሲያከናውን አስራ አምስት ዓመት ማስቆጠሩን ገልጸው እስካሁን ባለው ተወዳዳሪዎች ከሀገር ውስጥ ባለፈ በተለያዩ የዓለም ሀገራት ኢትዮጵያን በመወከል መወዳደር ችለዋል ብለዋል። ውድድሩ ሀገራዊ አበርክቶ ከፍን ዲል ከመንግስት ጋር በትብብር እየተሰራ ነው ያሉት ስራ አስኪያጁ፣ በቀጣይም ውድድሩን በአፍሪካ ደረጃ ለማስፋት ግብ ይዘናል፣ ለዚህም አስፈላጊውን ድጋፍ እንሻ አለን ሲሉ ጥሪ አቅርበዋል። ኢኖቬሽንና ቴክኖሎጂ ሚኒስቴር ከጎናችን ነው እየረዳን፣ አሁን ኢትዮ ቴሌኮምም አብሮን መስራት ጀምረዋል። በዚህ ውድድር ላይ ደግሞ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽንም ረድቶናል። ስለዚህ አሁን መንግስት እየደገፈን ነው። ኢትዮጵያ ውስጥ ትልቅ ሮቦቲክስ ቻምፒየንሺፕ ቢዘጋጅ ለሀገራችንም ትልቅ ነገር። ቻይና ባለፈው ሶስተኛ ወተናል። ሌሎችም አሁን እንደ አሜሪካ ላይ ደግሞ ባለው ውድድር ከአንደኛ እስከ ሶስተኛ እስካሁን ድረስ ቻይናዎች ናቸው እያሸነፉ ያሉት፣ ግን ያንን የሚሰብሩ ልጆች ከመካከላችን እስከምናፈራ ድረስ ጠንክረን እንሰራለን። እንደ ኢዜአ ዘገባ በውድድሩ የተሳተፉት ዊዳድ አብደላ እና ማቲያስ ዮናስ በሮቦቲክ ዘርፉ ከሀገር ውስጥ አልፈው በዓለም አቀፍ ደረጃ ተወዳድረው ሀገራቸውን ማስጠራት እንደሚፈልጉ ተናግረዋል። ራፒድ ሪሌ ጌም ነው። ራፒድ ሪሌ ስድስት በስምንት ፊት የሚያህል ትልቀት ያለው ፊልድ ሲሆን በውስጡም ሶስት ኳሶችን ይይዛል። ፊልድ ውስጥ እስከ 15 ሰከንድ ድረስ ሁለት ኳሶች ይፈቀዳሉ። ከአስራ አምስት ሰከንድ በኋላ ሶስት ኳሶች መክተት ይቻላል። እቅዳችን ከሌላው ከተሰራው ሮቦት ለየት አድርገን በአርባ ሰከንድ ውስጥ አራቱንም ስዊች ክሊር አድርጎ ድጋሚ እንዲጨምር አድርገን የሀገራችን ስም ከፍ ለማለት ይሄ ሮቦት በአብዛኛው በኮንስትራክሽን ላይ መጠቀም እንችላለን። እነዚህ በጣም ከባድ የሆኑ እቃዎች ተለቅ ተለቅ ያሉ እቃዎችን ሰዎች ለማንሳት የሚከብዳቸው እነዚህን ሮቦቶች በመጠቀም ከጀርባ ስቶር በማድረግ አንዳንድ ቦታዎች ለማስቀመጥ ማስቀመጥ ይጠቅመናል። አፍሪካ በአብዛኛው በሮቦቲክስ አትታወቅም በደንብ ስለዛ፣ እነዚህን ሮቦቶችን ወደ አለም ለማስተዋወቅ የተሻለ የሆኑ በተለየት ያለ ማየትም ወ ቪዥናችን አለም ለማሳየት እና በሀሳባችን ደግሞ ዓለምን ኢትዮጵያን ለማስጠራት እንሞክራለን።